ይህ ሰአዳ ና የአቦል ሰራተኛ አዲስ ሰራተኛ ናት። ምግቡን በሙስብ አቀረ በሙስብ አቀረበችው ማለት ነው። ሰላም አለይኩም ረመቱላ አብረካቱ። ሰላም እንዴት ናችሁ? ደህና የተከበራችሁ የዘህራ ሙሀሊድ ዩቱብ ተከታታዮች ቪዲዮ ላይክ፣ ሸር፣ ሰብስክራይብ በማድረግ ጀምሩት። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። ክበሩልኝ፣ ንውዶች እና ዛሬ ደግሞ እንግዲህ ሰአዳ ና አቦል ጠፍተው ነበር ማለት ነው። ወደ ወር ምናምን ሁናቸዋል። ቪዲዮ ከለቀቁ በጣም ቆይተዋል። ያው ሰአዲ በስራ ቢዚ ስለሆነ ነው፣ በጣም ይቅርታ እንግዲህ ሀንጠፋ ምንመጣጣለን ብላለች። ያው እንግዲህ ሰአዲ አዲስ አጋዥ አምጥታለች ማለት ነው። እና ከሰራተኛዋ ጋር ያላት ግንኙነት በጣም ደስ የሚል ነው። መጨረሻውን ያሳምርላቸው ማለት ዛሬ ነው ያመጣቻትና፣ ምንድን ነው ያደረጉት ሰአዲና ልጅቷ ተመካከሩ ማለት ነው አቦል ሊፈትኑት ይፈትኑት። ከዛ ልጅቱ ጋር ምንድን ነው የተመካከሩት? አሁን አቦል ሲመጣ እሱን ፕራንክ ለማድረግ አንቺንን ይቆጣሉ ምናምን ምናምን፣ ያው አንቺ ደግሞ ከሆኑ እንዳትቀየሚ ይቅርታ አለቻት ማለት ነው። አስቀድማ ይቅርታ ጠየቀቻት። ልጅቱም ተስማማች ማለት ነው። ልጅቱም አራደነት ና፣ ችግር የለውም ማለች። የሚያደርጉትን ተመካከሩ። እንደዚህ ነው የምናደርገው፣ እንደዚህ ነው የምናደርገው ብለው ተመካከሩ ማለት ነው። እሺ አለች ልጅቱም። ከዛም በኋላ አቦል መጠበቅ ነው ያለባችሁ። እንትን ሚሬንዳ አምጭ ስልሽ በሳና በዚህ ብድያ ማለት ነው በሱ አድርገሽ አምጭ ያለቻት። እሺ፣ እንደዚህ እንደዚህ በእንደዚህ በእንደዚህ ተባብለው ተመካክረው ከዛ ቦል መጣል ሲመጣ፣ እንግዲህ እኮ ስራ ምናምን አልሰራም እኔ በቃ ጥፍሬን ማሳድጋለሁ ሂና ቀባለሁ ምናምን ስትለው እንዴ ለምንድን ስላ ድረስ እንትን ያኔ ቃ ምናምን ሳጥብ ስለሚለቅብኝ ነበር። አሁን ግን አጋዥ አግኝቻለሁ ምናምን ስትለው አዲስ ናትና እንዴት ነች አገኘሽ አገኘሽ? እሺ እንዴ ምናምን አላት። ያኔ ገና ልታመጣ ነበር የመሰለውእና ልጅቱን ድምጿ ሲሰማ እንዴ አግኝተሻለሁ መጥታለች እንዴ ምናምን ሲላት አዎ መጥታለች። እንግዲህ እኔ ፋፈከሽ ነው ምለዋለች አለች ማለት ነው። ለቪዲዮ እንደተሰማመረች ደግሞ ገብቶታል መሰል ማለት ያኔ ለየት አልሽ ዛሬ ብሏታል። ገና ሲገባ ዛሬ ደሞ እንደት ነው ያኔ አቀባበል አሳመርሽሳ እያላት ነበር ማለት ነው። እንዴ ምን ነው ስትል አለባበስሽ ምን ልፕስቲኩ ምኑም እንዴት ነው እያላት ነበረ። ከዛም በኋላ ልጅቱ ጋር እንዴት ተመካከሩት። ልጅቱ ገባችና ሚሬንዳውን በምታመጣላት ጥሩ ነው በእንትን በስሀና በዚህ ቪዲዮ ማለት ነው በሾርባም የሚጠጣበት ይዛ መጣች ማለት ነው። ከዛም አበደችባት። የሪቃ ታሰለጠየቀች አፍራክ ስለሆነ እንዴት በስታመጫለሽ ምናምን ስትላት እሱ ቅስሙ ስብር ናለው። ጎበዝ ጎበዝ በጣም ጎበዝ ነው። ያኔ አስለዳ ቦል ለሰው ክብር አለው ፊቱንም የምናውቀው ነው። አንዳንድ ጊዜ ሶሻል ሚዲያ ላይ ረዥም አመት የኖሩትን በቀታ ጠቋ እናውቃቸዋለን፣ ማንነታቸው ምነታቸው ምን እንደሆነ እናቃቸዋለን። ብዙ ጊዜ ሲኖሩ በቃ ያለውን ነገር ነው የሚያንጸባርቁት እና ያ ቦል ሚስኪን ልጅ ነው። ከዛ በኋላ ስቲንግ ጥበኮች በብርጭቆ አንጅ ገሻ ምጩ ምናምን አለና፣ ከዛ ሷ ሲቴ ምንድነው ይሄን እንደዛ ዲፍሊግ ያልፈልግ ብለው ተዋናይ ተዋናይ ሰአዳ ማለት ነው ተዋኒት እመቤቷ ደግሞ ተዋኒቱ። ከዛ ሺ በቃ እመቤቴ በጣም ይቅርታ ሁን፣ በብርጭቆ ምናምን አርጌ ያመጣለሁ ምናምን ብላ ሄደች። እሱ በኋላ አንቺ ምን ሆነሻል? እንዲ ለምንድነው እንደዚህ የምታረዩ? እንዴ፣ ነውር እኮ ነው፣ ተይተ የመጣሽው ጸባይ ነው።

ይህን ለምግብ አቅርቢ ሽንታጠቢ አንዳንድ አንዳንድ አረቦች ራሱ ይላሉ። ቀስ ሲለ ዲክ ሲሉ ሰበግ ማለት ነው እና አንዳንድ አረቦች ምግብ ራሱ የሚበላበትን ስሀና ምናምን ለብቻ በዚህ አጋጣሚ ንገራቸው ሆነ የሆነ ሰአት ዲራም ነበር ሰራ ነበር። በጣም ሩቅ ነው እኮ ገጠሬ ናቸው። በጣም ገጠሬ እንደዚህ ውጭ ለውጭ ምናምን ነው የሚካሄደው። ራሱ እንደዚህ አሁን የከተማ ቤት ቤት ነው የምትሰራላችሁ ምናምን፣ ሀዋሽ ካለ ሀዋሽ ታጸዳላችሁ። እንደዚያ የነዛ ደግሞ ልክ እንደ ሀገራችን ሜዲያ ነው እና ውጭ ላይ ተምር ምናምን አለ፣ እንደዛ ነው። በጣም ገጠሬ ናቸው። እዛ ሰራ ስብሐንላ ሴትዮዋ ትልቅ ሰው ናት እና እንትን አለች፣ ብርጭቆ ሻይ የምጠጭበት ብርጭቆ ብላ ወንድን ያ ነብጤ ተለቅ ያለ ብርጭቆ በቃ ይሄ ለአንቺ ነው፣ በዚህ ነው የምጠጭው አለች ማለት ነው። ንሽ ምናምን ስላት እጇ ላይ ትርትር ብሎ ፈነዳ። ወላሂ ላዚ በቃ ስብር አለ ማለት ነው እና በጣም ገረመኝና አንዳንዶች በጣም ነው እንደዚህ ጽይፍ ነው የሚሉት እንግዲህ። አልሓምዱሊላህ፣ ብዙም አላጋጠመኝ ብለው ያቺ ብቻ ናት አጋጣሚ እንጂ ሌላ አልሓምዱሊላህ፣ ጥሩ ነው አንዷ ደግሞ ምን አለች መሰላችሁ? አንዷ ይሄ ምግብ የምግብ አሁን አገር ገብታ ፏብ ላይ እየኖረች ነው በቤቷ ማለት ነው። እና አንዳንዶች አረቦች እንደዚህ ናቸው። ምን አለች የምግብ ሰሀና እስኪ እንደዚህ ያጋጠማችሁም ካላችሁ ኮሜንት ላይ ጻፉ። ሰሀና የሾርባሚ ሁሉንም አድርጋ ማለት ነው ብርጭቆ የሻይ ብርጭቆ የ የውሃ ብርጭቆ አድርጋ እንትኑ ስር ዚ መቅሰላው ስር ማለት ነው። ይሄ ምቃ የምናጥብበት አለያል ከሱሩ ፌሪ ምናምን የምናስቀምጥበት እዚያ አስቀምጣለች። ክፍት አድርጋ ይሄ የአንች ነው አለችኝ ያለች በዚህ ነው። በቃ ምግብ የምጠጩ ይሄ የአንች ነው በቃ። ይሄ የሸቃና ነው አለችኝ ያለች። እና አንድም ቀን አላደረች። እሷም ወደው ምሸሯን ይዛ መጣች። እና እንደዚህ ሰራተኛ ሆነን ኖረን። ሰራተኛ እንደዚህ አናረግም እኛ። አረባ አገር ብቻ አንዳንድ ጊዜ ያጋጥማል። ሳዕዳን ወርድን ባታል ባለፈው አይታችኋል። ሳዕዳ ያቺ ሳዕዳ ያሊ ሚስት ሳዕዳ እና አሊ ልጅቷ እንደዛ ታማ አብረሽ ይቀራው ራሱ ሰርቱባት ነበር ቪዲዮ። ልጁት እንደዛ ታማ እዛ ከነብላይ እንደዛ ቁር እንደዛ ቁር ምትምት ብላ ተኝታ ሰራተኛ እንዴ ብላ ሰራተኛ ሰራተኛ እያለች ሻይ ፋላ ሆና እንደዛ ሳይሆን አሁን እነ ሳዕዳ አሁን እነዚህ እነዚህ አሪፍ ነው። በቃ ተመካከሩ፣ ፕራንክ ሊሰሩት ነው። ፕራንክ ሰሩት። ያቺ ግን በሰዓቱ አሟታል

ወደ ነ ሳዕድ ስንመለስ፣ አሁን እቺ ሳዕድ ማለት ነው፣ እንደምታወት መሻላል ስስ ብላለች። የተመካክረው ነው ትወናተቻለች። ደግሞ እንትን ከፍትልሻለሁ፣ ቻናል ከፍትልሻለሁ ብላለች። ሁላችሁም ገብተን ሁላችንም ቻናል ትክፈትላት። በቃ የምትረዘቅበት ይሆናል እኮ ስንቱ። ብዙዎች እኮ እንትን ያሉት ይሄን ዩቱብ ቻናል ያበረታቱት በአንዱ በአንዱ ነው አሚሮን ለምሳሌ አሚሮ ቲዩብ ሰአድና አሊ ናቸው። ሰአድና ሊያስተዋወቁት አሁን የደረሰበትን ደረጃ ጣቃላችሁ። ግን መሆነው ነው እነሱ ተጣልተዋል እንዴ? አንድ ቀረብረብ ቀረብረብ እኳ ይውሉም ምን ዘመን ሳ ነገሩን አሰፋሁት መችም። እና ለዚች ለልጅም ቻና ሊከፈትላት የምትሉ ኮሜንት ላይ ገብታችሁ ጻፉላቸው። እኔ ምጽፋለሁ ማለት ነው እና በኋላ ደግሞ ብንድ ምን አደረገች? እንጀራውን በሞሰቡ አመጣ። ሰአዳ ሄዳ ነገራት ነው ሰአዳ ከሆነ ጊዜ ሄዳ ነበር እና የዛ ጊዜ ነው ነገረቻት። በሞሰብ ስታመጣላት አብዲ ከዛ እንዲ ታያት። እንጂ ገጠር እኮ በሞሰብ ነው የሚበሉት አለ። ምስኪን ገጠር እኮ በሞሰብ ነው ምክን። የገጠር ልሽ ሆና ይሆናል አላት። እና ከባድ ነው በሀገር ላይ ሆኖ ሰራተኛ እንደዛ ተከባር ነው እና ምንድን ነው ደግሞ እኛ ገጠር አይለሁ እንዴ? ምንድን ነው በሞሰብ የምንበላው? በትሪ ነው እንጂ የምንበላው አለችው። ሰአዳ ማለት ነው። እሱ ደግሞ አይ በሞሰብ ሙግን ምናምን የፈላው እና ያው መጨረሻ ላይም አልበላም ብሎ እሷ አንቺ አቅርቢ ብላት እሷ ደግሞ እንግዲህ፣ በቀጣይ ቪዲዮ እስከ ማብራሪያው እንደሚመጡ ተስፋ አድርጋለሁ። ቀጣይ ላይ ማለት ነው። አሁን በዚሁ መልኩ ተሱ ተቋጥቶ ታ ቤት ወጥቶ ይሄዷል እና አቦል አለ። ያ ክብርህ አላህ ይውደድህ ለሰው እንደዚህ ያለህ ክብር በጣም ደስ ይላል። በዚሁ ቀጥሎበት ላለሁኝ ባይባይ። ላይክ፣ ሼር፣ ሰብስክራይብ አድርጉ።